ቁርን በቁርአን ይተረጎማል። መጀመሪያ ቁርአን በሐዲስ በረሱል ሰለላሁ አለይሂ ወሰለም ሐዲስ ይተረጎማል። ቁርአን በሶሐባዎች አቅዋል ይተረጎማል። ቁርአን በዑለማዎች ንግግር ይተረጎማል። ከዚህ ንግግር ውጭ እስኪ ብዙ ቁርአን ተምረናል። ተፍሲር ተምሪ አለውን? የሐዲስ ኪታቦችም ተምሪ አለውን? በቂ መረጃ አለኝ አልሐምዱሊላህ ረብል ዓለሚን። አንተ የምታጣምመው የሆነ መረጃን እስኪ መጀመሪያ አንጣው እስኪ እዚህ ህዝብ ታዳሚ ፊት እስኪ መረጃ አንጣ መጀመሪያ ተካፍቷል እኮ ሁለት ሺህ ሰው ፊት ነው የተከፈተው እራስህ ጋርም ከፈለክ ከፍተህ ማየት ትችላለህ ሳያል ቡሃሪ 7439 እኛ ከቁርሃና ከሀዲስ አምጣልን ያለ እኮ ይኸው ሀዲስ ከፈተን ምንድን ነው የምትለው ናሬተድ አቡ ሳይድ አልቁድሪ። ያው መረጃ ከፍቶላ ለመስን ስርዓት እንግሊዝኛ ታነባለ ወይስ አረብኛ ይደረግልን? ምንድን የሚለው? አልማይቲ ዊል ኬም ቱ ደም

ለመልካም ስምና ለታይታ ብለው የሚሰጠው ለዚያ አይነት የሚባለው አስተምህሮት እስካሁን አትማርም እና ቁጥሩን እስኪ ንገረኝ። ያው ሳህል ባህሪ 7439

ፈጣሪን የሚመስል አንዳች ነገር የለም ይላል። አላህ የሚመስል ማንም የለም አልፍርቃን አላ ጠይም ነው ቆንጆ ነው ጥቁር ነው ቀይ ነው አልጠየቅንም። ቻይናዊ ነው የሚመስለው አፍሪካዊ አልጠየቅንም። ማንን ይመስላል ብለን አልጠየቅንም። ያልጠየቅንህን ለምታወራው አንተ ቆስተንትኖስ ጠይቀዋል? ደቡብ ሱዳን ነው የሚመስለው ወይስ ኬንያዎችን ብለ ጠይቀዋል?

ገና ነው እናንተ ጋር አልፉርቃ። አይዞህ አባ፣ በጣም ብዙ ሀዲስ ነው ያለው። ይህ አዲስ አንድ ቦታ መስሎን ነው። እጅግ በጣም ብዙ ነው፣ ሙስሊም ላይ አለ፣ ቡሃሪ ላይም አለ። በጣም ብዙ ቦታ ነው ያለው። እኛ የሆነ ፈጥረን ያመጣን እየመሰለው ነው እፎይ። አቤት፣ ለምን ሚት ታደርገዋለህ? በትክክል እኮ ይገለጻልህ ነበር። ምንም እኮ አልገለጸም እኮ የለም እኮ ነው እያለ ያለው። በደምብ እናንተ ምንም የምታውቁት ነገር የለም። ሲጀመር የውለህ እናንተ ሲሂ ቡኻሪ ምናምን እያላችሁ የምታመጡት ነገር ከ14 ሺህ በላይ አዳምጠው አዳምጠው አዳምጠኝ፣ ነው ይሄን እናቃለ። ህዝበ ሙስሊሙ እየመለሰልህ ነው። አዳምጠው

ዳዳና እርሱ እኮ መረጃ ይዞ እየነገረህ እኮ ነው። አንተ ከሰሚ ካሪ ከምን በለው ዞሮ ዞሮ አንተ አዳምጭ አዳምጭ። ተፈለጋችሁ ልሳሱን ከፍቼ ያሳያቸዋል። ከአስራ አራት ሺህ በላይ እንደዚህ አይነት አዲስ የለም። እፎይ አታጭበርበር፣ ሰዎችን አታጭበርበር። እንደሱ አይደለም። አዳምጭ፣ ቆይ አንድ ቻሌንጅ ልስታችሁ። ሜራም አዳምጭ፣ ተረጋጊ እኔ ያው መጽሐፍቶቻችሁን እየከፈትኩ ማሳየት ይችላለሁ። አታጭበርብር አታጭበርብር። እነሱ አይደለም ይ ትክክለኛውን መረጃ ብቻ በማምጣት ተናገር። ክርስቲያኑ አታሸውድ፣ ክርስቲያኑን ማህበረሰብ አታሸውድ። እኛ ሙስሊሞችን አንታተ ማሰጠ ምንም የእስልምና ድንቁርና ይገርመኛል። እኔ ከምር ያው መጽሐፍሽን ከፍቼ ማሳየ ይችላለሁ። እና እናንተ ጋር ነው ያለው። በጣም ደንቁር ሆነ በጣም በጣም ማለት ነው። ደደብም ነህ ደግሞ አዳምጪ አዳምጪ የለም ያልሽውን ከቁርአንሽ፣ ከዚህም ላይ ከፍቼ ማሳየት ይችላለሁ። የሚባል ትምህርት አልተማርንም ችን በአላህ ይሄ ውሸት ነው ቅጥፈት ነው። አዳምጡ እሺ፣ አዳምጡ አዳምጡ። ቆይ ሲጀመር ነው

ደንቆሮ አይቻልም፣ ደንቆሮ ሰው አይባልም። ምግባራቸው ግን በይወት እንደዚህ አይነት ድንቁርና አይቻልም። ቻሌንጅ አደርጋችኋለሁ። ዛሬ ያቀረብናቸው አዲስ ዳኢፍ ናቸው አይደለም ሀሰን ናቸው የሚል ካለ ንጽጽር አቆማለሁ። ዛሬ ያቀረብናቸውን አዲስ ዑለማዎቻችሁን ጠይቋቸው ጠይቋቸውና የለም የሚል ካለ ሜቢ ጨምሬ ልስጣችሁ መረጃ መሰለኝ የያዙ ቁጥራቸውን የያዙ እና እነኚህ ሐዲሶች በቂ ነው። ቁርአኑን ከፍቼ ላንብብላችሁ ይ ቁርአናችሁ፣ እኔ አይደለም የጻፍኩት እዚህ ቁርአናችሁ ላይም አለ። ራሳችሁ እንድታነቡት ፔጅ ልንገራችሁ እያንዳንዱን። እኔ መጽሐፍቶቻችሁን ከፍቼ ማሳየት ይችላለሁ አክቹዋሊ ኦኬ ከፍቼ ለምን አላሳያችሁም? በዚህ መጠን ድንቁርና ከተጫወተባችሁ ሌሎች እንዲማሩባችሁ ለምን አላደርግም? አይናየውም በቂያማ ቀን አላህ አይመጣም ብለው ነው እየሞገቱኝ ያሉት አይደለም። በጣም ትግስተኛ ነው። ግን አንድ ደቂቃ እንኳን ለመስማት አይፈልጉም። እንደዚህ በቃ አይምሯቸው እጥብ አድርገዋቸዋል። ድንቁርና እንደዚህ አይጫወትባችሁ። የምር ያማ ሰላማዊ ሰልፍ ድንቁርና አይቻላልም። ጮኸ እኮ ሰላማዊ ሰልፍ ብዙ ጊዜ መርቷል መሰለኝ እነዚህ ሰዎች እኮ ናቸው ላይክ ደግሞ አሁን ደግሞ አለ ሲባሉም ደግሞ መጥተው ምን ይሁን ይለዋል። የለምም ብለው አለ ሲባሉ ሳያገነዝቡ እስልምና የድንቁርና ሃይማኖት ነው። እስልምና ብሬን ወሽድ የተደረጉ ህዝቦች እንደ በግ ዝም ብለው የሚመሩበት ሃይማኖት ነው ዝም ብለው እኔ በጣም በህይወቴ እንደዚህ አይነት እኔ እንደዚህ አይነት ጭንቅላ ቢኖረኝ ቪዲዮ ባይና እንደዚህ መረጃ ቢሰጠኝ እቆርጠዋለሁ አንገቴን የምሬ ነው የሌላ ሰው አይደለም የራሴ ቢሆን እቆርጠዋለሁ ራሴን እኔ የምቆርጠው ነው የሚመስለኝ በኢየሱስ ድንቁርና በጣም ነው የምጠላው በጣም ማለት ነው ማለት ሰው ሁሉን አያ እውቀት ፕሮግረስ አለው፣ የምታድግበት ነው። ትናንትና ስትችላለህ ዛሬ ታስታክላለህ። በዚህ መጠን ግን ብሬን ወሽድ ተደርገ ሌላውን ጀጅ ለማድረግ ከመጣ የዚህን ያህል ኮንፊደንስ ካለኝ እኔ ራሴን እንጃ፣ ሶሪ፣ እኔ ራሴ ላይ እንደዚህ አይነት እርምጃ መውሰድ ይመስለኛል። ኦኬ አማርኛ እንግሊዘኛ ስለሆነባቸው ሜይ ቢ እንትን ካላቸው አንድ አማርኛው ላሳያቸው፣ ቁራኑንም ይህንንም አንተ ነው የጻፍከው ሊሉኝ ይችላሉ። እነኚህ ሰዎች ድንቁርናቸው ከባድ ስለሆነ ይሄ ቁርአን አሁን በማን የተጻፈው፣ ማን ይላል ከህዳግ ማስታወሻ ጋር ብሎ ትርጉም ሼክ ሰይድ ሙሐመድ ሳዲቅ ሀጂ ሙሐመድ ሳኒ ሀቢብ ቁራን አማርኛ ኦኬ ይእንቁራን ክፍል እኔውም እኔ ሙሉን አላነብላችሁ ምክንያቱም በጣም ብዙ ነው ካሜራይም ብዙም ጥራት አይታይም ይመስለኛል ይታያችኋል ሙሉውን እናንተ አንብቡት ፔጁ እዚጋርች አይደለም የሚያልቀው ወደዚህም ይዘልቃል እዚህም ይመጣል እዚህም ይመጣል ምን ይላል ሰማይ ደመና ሳይኖረው ጥርት ባለበት ሌሊት ሙሉ ጨረቃን ለማየት ትቸገራላችሁን? ይላል። ይህንን ያሉት ለምንድነው? እሱ አስቀድመው አላህን ማየት እንችላለን ወይ ብለው መሐመድን ጠየቁት ሰዎቹ። ሎቅ አቡ ሰይዳ አልኩድሪ እንዳስተላለፉት በነቢያት ዘመን የነበሩ ሰዎች በነቢዩ ዘመን የነበሩ ሰዎች ያላ መልእክተኛ ሆይ ያላ መልእክተኛ ሆይ እ ጌታችንን በትንሣኤ ቀን ጌታችንን በትንሣኤ ቀን ይታያል። አ አዎ አዎ፣ ቆንጆ ወይንም የወመልቅ ቅያማ በወመልቅ ቅያማ ምን ብለው እሺ፣ እናየዋለን ብለው ጠየቁት። በመልቅ ያማ ላይ እናየዋለ ነው ብለው ጠየቁት። ከዛ እሱ ምን ብሎ ይመልሳል? ጥርት ባለ ጨረቃ እንደምታዩት ታያላችሁ። ከዛ በኋላ ቅድም እነኛ ሀዲሱ በጣም ትልቅ ነው፣ ባይዜ እንግሊዝኛውም ላይ ታችሁታል አለ እያለ ይቀጥልላችኋል። ክርስቲያኖች ምን እንደሚባሉ የክርስቲያኖችም ፓርት ላሳያችሁ። በእጅዞ አይመችም ባይዜ ለማየት ትቸገሩን። በትንሳኤ ቀን ምናምን ይላችኋል ጌታችሁ፣ በትንሳኤ ምናምን ነገር ብቻ። አዲሱን አንብቡት። ፔጁ ይኸው ፔጅ 131 ላይ አንብቡት እስከ 133 ድረስ ያለው ሙሉን አንብቡት። ክፍሉ ይሄ ነው። ስለዚህ ዝም ብላችሁ ሳታውቁ ዘው ብላችሁ ምክንያቱም እነዚህ የለም አትበል፣ ቁራንን ቀደጥ አለው ይህንን ክፍል ማለት ነው። ይህንን ቁራን ክፍልንም ቀደጥ አለው የእስልምና ድንቁርና ሆነስ። በጣም በጣም በጣም በጣም ዘጋኝ። እግዚአብሔር ድረስላችሁ። እናንተን መታደግ በራሱ ከባድ ነው። ብሬን ወሽድ መደረግ በጣም አስቸጋሪ ነው። ባይዜ ብሬን ወሽድ ስትደረግ እኔ ኡስታዞቻቸው እንዴት እንደሚ አይሸማቀቁም? ለነገሩ ያው ተቂያ ስለሚፈቀድ በእስልምና መዋሸት መዋሸት ስለሚፈቀድላቸው ኡስታዞቻቸው ምንም አይመስላቸውም እንጂ ይህ በጣም የሚያሳፍር ነው። አምላክህን አለማወቅ አምላክህን ከነ ለአምላክ የተነገረውን ነገር የለም እንደዚህ ሰምተን አናውቅም፣ ሰምረን አናውቅም ብለህ ሲሸመጥጥ እንግዲህ ቁርኣንህ ላይ በግልጽ የተቀመጠን ሀዲሳቶች ላይ በግልጽ የተቀመጡትን መሸምጠጥ አሳፋሪ ነው። እኔ እየገለጥኩ እያንዳንዱን በመጽሐፍ በቡክ ማሳየት እችላለሁ። እያንዳንዱን በቡክ ደረጃ ማሳየት እችላለሁ። ሁሉንም ማሳየት እችላለሁ። አይዘ አዲሳቶቹንም እየገለጥኩ አርድ ኮፒውን ማሳየት ስለምችል ማለት ነው። እና ድንቁርና ከባድ ነው። ከድንቁርና አለም ነጻ አውጣችሁ ጌታ። እኔም ደከመኝ እናንተም ድንቁርናው ይመቻችሁ ከተስማማችሁ ጋነም ላይ እንግዲህ ትጠበሷታላችሁ። ጋነም ትጠበሳላችሁ። እኔ ልረዳችሁ ቢችለው በምድር ነው። ሴቶችን እዛ ሄደ እፎይ ዋሽቷል፣ ዋሽቷል፣ ዋሽቷል ብሎ ማለቃቀስ ሊያዋጣችሁ ይችላል። በአረብኛ መደበቅ ሊያዋጣችሁ ይችላል። ከአራተኛ ክፍል ያላለፉ ዘገምተኞችን እነሱ ማታለል ትችል ይሆናል። ይነዋጥ እኔን አሸውድም። እኔን አታታልሉም። እኔን መቼም አሸውድም። እኔ መቼም ልዋሽ አልችልም። ዘገምተኞችን ሰብስበ ታዘግም ይሆናል። ምንም ማያውቁትን ማለት ነው። እኔ ጋር ታስቡት እንደዛ ከዛ እንደዚህ ብሬን ወሽ እንደታደርጋቸውና ዋሽቷ ሊታሰር፣ ይከሰስ፣ ይፈለጥ፣ ይቆረጥ ብትል ነብያችንን ተሳደበ እንደዚህ አለ እንደዚህ ሆነ እንደዚህ ተፈጠረ፣ አላሁ አክበር፣ አላሁ አክበር፣ በተገኘበት ይገደል ብትል መጅሊሱ በአንተ ነው የሚሸማቀቀው። ምክንያቱም እኔ እውነተኛ ሀዲስ እየተናገርኩ እንደሆነ መጅሊሱ ያውቀዋል። ቲክቶክ ላይ ያሉት ነው እዚህ ውሸት ነው የሚሉት፣ ስለማያውቁት ይታሰር ይታሰር ይቆረጥ ይፈለጥ ተሳደበ እንዲህ ብሎ ብትል ማንም አይሰማም፣ መጅልሱም አይሰማም። ምክንያቱም እኔ ትክክለኛውን አስተምረው ነው እየተናገርካለት በመረጃ ነው። ጥላቻ የሚባለው ውሸት ሲሆን አልቅሰ አልቅሰ ጉሮሮ እዚህ ጋር ድርቅ ብሎ ታቆማለህ። ድንቁርና ተጫውቶብህ ፎቅ ገንብቶብህ ጋነም ትገባለህ። ነፃ ውጣ ወዳጄ፣ በመፈክር አትመራ፣ እኔንም አትከተል፣ ሌላም ሰው አትከተል። አንብ እኔ ተናገርኩ ሰማ በቃ ፎይ ዋሽቷል። ኦኬ ከዋሸ ምንድነው መረጃ ነው የምታመጣው። እዚህ ቦታ ላይ እዚህ እንዲ ቦታ ላይ ይኸው ጥቅሱ ብለህ ነው ማምጣት ያለብህ። እንዲ እንዲ ያልከው ዳኢፍ ነው ወይንም ደግሞ ፎጀሪ ነው ብለህ መረጃ ነው ማምጣት ያለብህ። እንደ ጋማሚቴ ከአራተኛ ክፍል ያላለፋችሁ ይሰማል አይደል ከመሰረተ ትምህርት ያቆማችሁ ይሰማል አይደል? እንደዛ መረጃ ያዝና እዚህ ቦታ ላይ እፎይ ዋሽተሃል ነው የሚባለው። ይው እዚህ ቦታ እንዲህ እንዲህ ይላል ነው የሚባለው። መሰረተ ትምህርት ያላለፋችሁ ተማሩ፣ ተማሩ። ውጭ በሉና ለውይይትም አትግቡ። የእነሱ ብቻ ሳትሆኑ የእኛ ልጆችም በተለይም ሴቶች ተማሩሽ። እኔ ለምሳሌ ብጠይቅኝ ወጥ መስራት አልችልም። ወጥ መስራት በጣም ሊከብደኝ ይችላል እንጀራ አውጣ ብትኝ እጄ ሴንሲቲቭ ነች፣ ይፈጀኛል። ሙያ አለው ልምድ ያለው ትሬኒንግ ይፈልጋል። ሰዎቹ ዲሲቨር ናቸው፣ ውሸታም ናቸው። በዚህ መጠን ድንቁርና ስለተጫወተባቸው እናንተንም በዚህ ድንቁርና ውስጥ አስረው ነው የሚያስቀርባችሁ። ሚያጋ በምንም ታምሩ ሙስሊሞች አወያዩ ማያቅን ሲመጣ በጣም ነው ትሪት የሚያደርጉት። የእነሱን ሃይማኖት በቃ ትንሽ ካሞገሳችሁላቸው እናንተ መልካም ናችሁ ጥሩ ሰው ናችሁ ምናምን ነገር በቃ ጀግና ጎበዝ ይሏችኋል። አይ ይሄ ነገር ስህተት ነው ካላችኋቸው ደግሞ እናንተን በአፍጢማችሁ ይደፏችኋል፣ በደቂቃ ውስጥ ማለት ነው። እንደናንተ መጥፎ ሰው የለም። ይህ የእስልምና ጭንቅላት ነው። ናርሲስቲክ ብሄቨር አላቸው። እንደዚህ ናርሲስቲክ የሆኑ ሰዎች ሜዲካል ላይ ያላቸው ሰዎች ታውቁታላችሁ። እንደዚህ አይነት ቢሄቪየር ነው ያሳደጓቸው። በእንደዚህ አይነት ሜንታሊቲ ነው የተገነቡት ሙስሊሞች እና ጌታ ይድረስላችሁ። አሁን ከቤት ውረዱ እናንተ ምን ትሰራላችሁ? ቤት እንዴት አመሸ? ፎይ ከላይ ያላችሁ ከታችም ያላችሁ እንዴት ናችሁ? ሰላም ናችሁ? ሰላም ብለናል እሺ ወረዱ በቃዎት እንለው ፈልጉት የመሲዋ ወርጅም ልፈትፍትሽ ትበርቅ